ኢትዮጵያ በምግብ ራሷን ለመቻል በያዘችው ውጥን ግብርናውን ማዘመን ላይ ትኩረት አድርጋ እየሰራች ትገኛለች። ከምስረታው ጀምሮ አርሶ አደሩን ማገዝን ጨምሮ የግብርናው ዘርፍ ላይ የተለያዩ ስራዎችን እያከናወነ የሚገኘው የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት በሰራ ውጤታማ ስራ ዓለም አቀፍ ሽልማትን አሸንፏል። ኢንስቲትዩቱ የዓለም ምግብና እርሻ ድርጅት ፋኦ በሮም ባካሄደው የዓለም የምግብ ጉባኤ ላይ ዓለም አቀፉን የስኬታማ ተቋም ሽልማት ነው ያሸነፈው። በኩታ ገጠም እርሻ የተመዘገበው የላቀ አፈጻጸም ኢንስቲትዩቱ ለ ለሽልማቱ ካበቁት ነጥቦች መካከል ተጠቃሽ ነው። የግብርና ትራንስፎርሜሽን ኢንስቲትዩት አራት ሚሊየን አነስተኛ አርሶ አደሮችን በኩታ ገጠም በማደራጀት ምርታማነታቸው እስከ 30 ፐርሰንት በአማካይ ከፍ እንዲል አድርጓል። 50 ፐርሰንትም አለ፣ 100 ፐርሰንትም አለ። ይሄንን አንዱ ማሳያ ነው። ለመካናይዜሽን እርሻ ወደ ሀገር እየገቡ የሚገኙ ትራክተሮችን የሚያንቀሳቅሱ ቴክኒሽያኖችና ኦፕሬተሮች የሚሰለጥኑባቸው ማዕከላት ተገንብተዋል። ከዚህም ባለፈ ለአርሶ አደሩ የተለያዩ አገልግሎቶችን የሚሰጡ መጋዘኖችም ተዘጋጅተዋል። ወደ 376 የሚሆኑ የአንድ በስኮት አገልግሎት የሚሰጡ ዋን ስቶፕ ሾፕ የምንላቸው በተለይ ለግብርና ግብዓት የሚያገለግሉ ግብዓቶችን እንዲሰጡ እነሱን አቋቁመናል። አስራ ሰባት የአርሶ አደር ወይም ደግሞ በኮፐሬቲቭ ደረጃ ያሉ የዘር አምራቾችን መጋዘን፣ የዘር ማበጠሪያ፣ ያንን ማሸጊያ እንዲያገኙ አድርገን አደራጅተናል። የግብርናውን ዘርፍ በቴክኖሎጂና በዲጂታል መንገድ ማገዝ የሚገባ እንደመሆኑ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት በትኩረት እየሰራበት ይገኛል። በርካታ ወጣቶችም የስራ ባለቤት እንዲሆኑ አድርጓል። ይህም ለሽልማቱ እንዲበቃ አስችሎታል። ዲጂታል ሲስተም ወደ ሰባት ሚሊዮን የሚሆኑ አርሶ አደሮችን እነሱ ደግሞ የዲጂታል አገልግሎት የማማከር አገልግሎት እንዲያገኙ የመረጃ አገልግሎት እንዲያገኙ አድርገናል። አምራቾች ደግሞ ከገበያ ጋር እንዲተሳሰሩ አድርገናል የአምራቾች ከፋብሪካ ጋር እንዲገናኙ አድርገናል። ወደ 670 ሺህ የሚሆኑ ወጣቶችን ስራ ለማስያዝ ጉዞ ጀምረን 130 ሺህን ኦረዲ አሲዘናል ባለፈው ዓመት የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት በተጨማሪም ከምርት ጀምሮ እስከ ገበያ ድረስ ያለው የእሴት ሰንሰለት ላይ የሰራ ውጤታማ ስራ ሌላው ለሽልማቱ እንዲበቃ ካደረጉት ተግባራት መካከል ይገኝበታል። የግብርና እና ገጠር ልማት ፖሊሲን ያስተባብራል። አዋጅ፣ ደንብ፣ መመሪያዎች እንዲቀረጹ ያግዛል። አቅምን በመለካት እና መንገዶችን በማሳየት እራሳችን ደግሞ ምሳሌያዊ የሆኑ ፓይለቶችን ደግሞ በማድረግ እሱን ደግሞ ከገበያ ጋር ወይም ከፕሮሴሲንግ ፕላንት ጋር በማገናኘት አጠቃላይ የእሴት ሰንሰለቱን ተከትለን የምንሰራውን ስራ እንግዲህ ውጤት ደምረው ነው ለዚህ እውቅና ያበቁ ሽልማቱ ይበልጥ በርትተን እንድንሰራ የሚያደርግ ነው ያሉት የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ስራ አስፈጻሚ ዶክተር ማንደፍሮ ንጉሴ፣ ሽልማቱ የኢንስቲትዩቱ ብቻ ሳይሆን አብረውት የሚሰሩ አጋር አካላት መሆኑንም ነው ያነሱት። ይሄ እውቅና የአንድ ተቋም ብቻ አይደለም። የግብርና ትራንስፎርሜሽን ከፌዴራል ሚኒስትሪ ጀምሮ እስከ አርሶ አደር ድረስ ባሉት ሰንሰለቶች በሙሉ ያሉ ተዋናዮች አስተዋጽኦ ያበረክቱት ስለሆነ ለአንድ ተቋም ይሰጥ እንጂ እንደ ተቋም የአገር እውቅና ነው ብዬ ነው የምወስደው። አርሶ አደሮችን ጨምሮ እስከ ቀበሌ ላሉ የግብርና ባለሙያዎች እንዲሁም አጋር አካላት ምስጋና ቀርቦላቸዋል። በኩታ ገጠም የተሳተፉ አርሶ አደሮችን እጅግ በጣም ነው የምናመሰግናቸው። ለውጡ በኢኮኖሚና በምርታማነት ለነሱ ቢሆንም ይሄ የነሱ ጠንክረው መስራት ነው ለዚህ እውቅና ያበቃን። በተቋምም እንደ አገርም እና በጣም እናመሰግናቸዋለን። እነሱን የሚያግዙ የልማት ሰራተኞች፣ የግብርና ቢሮ ሰራተኞች ከክልል ጀምሮ እስከ ወረዳ እስከ ቀበሌ ድረስ ያሉትን በጣም እናመሰግናቸዋለን። ከዛ በተጨማሪ ይህንን ፓይለት በምንሰራበት ጊዜ የልማት አጋሮቻችን ፋይናንስ ትልቅ አስተዋጽኦ አለው እና የልማት አጋሮቻችን ዴቨሎፕመንት ፓርትነርስ የምንላቸው እነሱ የእነሱ አስተዋጽኦ ከፍተኛ ነው።